ሰላም፣ እንዴት ናችሁ? በዚህ ዓመት ሪሜዲያል የሆናችሁ ተማሪዎች እንግዲህ በጣም ስንጠብቀው የቆየ ነው። ከትምህርት ሚኒስቴር የሪሜዲያል ተማሪዎችን ከውጤት ጋር በተያያዘ፣ ከፈተና ቀን ጋር በተያያዘ ግልጽ የሆነ መረጃ እየጠበቅን ነበር። ሁላችሁም በጉጉት ስትጠብቁ ነበር። ቢዘገይም እንግዲህ አሁን ላይ ለሁሉም የመንግስት ከፍተኛ የትምህርት ተቋማት፣ እንዲሁም ለሁሉም የግል ከፍተኛ ትምህርት ተቋማት ይረስ የተባለ መረጃ ወጥቶላቸዋል። ይህ መረጃ ሙሉ በሙሉ እስካሁን ግልጽ ያልሆኑላችሁ ነገሮች ከውጤት አያያዝ ጋር በተያያዘ ኮርስ ኮንቴንት በአሁኑ ዓመት ፈተና ላይ የሚካተቱ ኮንቴንቶችን እንዲሁም ደግሞ የፈተና ኤግዛክት ቀኑን ጭምር ይዞ ወጥቷል ማለት ነው እና የማደርሳችሁ ይሆናል። የምትመለከቱትን ደብዳቤ ነው ለሁሉም የግልና የመንግስት የከፍተኛ ትምህርት ተቋማት የተላቀው በግልጽ የማስረዳችሁ ይሆናል ማለት ነው። ጉዳዩ የተከለሰ የሪሜዲያል ሲላበስ ወይም ደግሞ ኮርስ ኮንቴንት ስለመላክ ይላል። ከ2015 ዓ ም ጀምሮ የሪሜዲያል ፕሮግራም ስራ ላይ መዋሉ ይታወቃል። በዚህ መሰረት የማስፈጸሚያ ሲላበስ ወይም የኮርስ ኮንቴንት የሁለተኛ ደረጃ ስርዓተ ትምህርት ተዘጋጅቶ በተላከው መሰረት የመማር ማስተማር ስራው ሲካሄድ ቆይቷል። ሆኖም ግን የሁለተኛ ደረጃ ስርዓተ ትምህርት በመቀየሩ ሲላበሶቹን መቀየር አስፈላጊ ሆኖ ተገኝቷል። በዚሁ መሰረት ሲላበሶቹ ተከልሰው የተላኩ በተፈጥሮ ሳይንስ ለፊዚክስ፣ ኬሚስትሪ፣ ሂሳብ፣ ባዮሎጂ፣ እንግሊዝኛ እንዲሁም ለማህበራዊ ሳይንስ ጂኦግራፊ፣ ታሪክ፣ ሂሳብ፣ በደንብ፣ ዜጋ ማስተዋል ያለባችሁ ሂሳብ የተባለው ወይም ከዚህ በፊት ለሶሻልና ለናቹራል የተለያየ ነበር። አሁን ግን በአዲሱ ኮርስ ኮንቴንት መሰረት አንድ አይነት ስለተደረገ ተመሳሳይ ነው ማትስ ፈተናችሁ። እንዲሁም ደግሞ እንግሊዘኛ ከተፈጥሮ ሳይንስ ጋር ተመሳሳይ። ስለዚህ ሂሳብና እንግሊሽ ኮንቴንቱ አንድ አይነት ነው የምትፈተኑት ማለት ነው። በፊት ማትስ ፎር ናቹራልና ማትስ ፎር ሶሻል ተብሎ ሊያይ ነበር፣ አሁን ላይ ግን አንድ አይነት ነው ማለት ነው የተቀመጠው፣ እና ለሁሉም ተቋማት ተልከዋል ይላል አዲሱ ኮርስ ኮንቴንት ተልቋል። እኛ ቴሌግራም ላይ ማስቀምጠንላቸዋል አብዛኞቻቸው የታችታል ብለን እናስባለን። በመሆኑም የተላኩ ሲላበሶች ላይ ለአፈጻጸም ያመች ዘንድ የሚከተሉትን ጉዳዮች ለተቋማት ግልጽ ማድረግ ያስፈልጋል። አንደኛ፣ በ2017 ዓ ም በዩኒቨርሲቲዎች የተመደቡ የሪሜዲያል ተማሪዎች በ2016 ዓ ም 12ተኛ ክፍል ላይ ብቻ በአዲሱ ስርዓተ ትምህርት የተማሩ በመሆኑ አስራሁለተኛ ክፍል የሚመለከቱ ርዕሶች ብቻ በአዲሱ ሲላበስ የሚማሩ ይሆናል ይላል። አስራሁለተኛ ክፍል ላይ ያሉትን ቶፒኮች ብቻ በአዲሱ የሚማሩ ይሆናል። እነዚህ ተማሪዎች የዘጠነኛ አስረኛ አስራአንደኛ ክፍል ትምህርታቸውን በነባሩ ስርዓተ ትምህርት ስለተማሩ ትምህርቱም የሚሰጠው በነባሩ የሪሜዲያል ሲላበስ ይሆናል ይላል ማለት ነው። ለምሳሌ አሁን ኬሚካል ቦንዲንግ የሚል ቢኖር እናንተ የተማራችሁት ኬሚካል ቦንዲንግን አስራአንደኛ ክፍል በምኑ ነው በድሮ ነው ማለት ነው። ስለዚህ የምትዘጋጁ በድሮ ለተቀመጡ ቶፒኮች የድሮ ቶፒክ ላይ የድሮ ቻፕተሮች መጽሐፍት ላይ ነው የምትዘጋጁት ማለት ነው። በአንጻሩ ደግሞ ኒው ላይ የተቀመጠ ቶፒክ ለምሳሌ ሶሊዩሽን የሚል ቶፒክ አለ አይደለ? ሶሊዩሽን የሚል እናንተ በወልድ ስትማሩ ከ9 እስከ 11ኛ ክፍል ኬሚስትሪ ላይ የለም። አስራ ሁለተኛ ክፍል ኒው ካሪክለም ላይ የሚሄድለም። ስለዚህ እንደዚህ አይነት ቶፒኮች ደግሞ ይወጣሉ ሰው የተዘረዘሩ ቶፒኮች አሉ። እነዚ ቶፒኮችን የምትዘጋጁት እንዴት ነው? ዘጠኝ እስከ አስራ አንድ ባለው ኦልድ ላይ ያሉትን አስራ ሁለተኛ ክፍል ደግሞ አዲሱ መጽሐፍን በመጠቀም ይሆናል ማለት ነው። ሁለተኛ በተላከው አዲሱ ሲላበስ ላይ እንዲገለጽ ምዘናን በተመለከተ ሀምሳ ፐርሰንት የተከታታይ ምዘና ሀምሳ ፐርሰንት ደግሞ የማጠቃለያ ፈተና። ከዚህ በፊት የነበረው ዩኒቨርሲቲያቸው ወይም ኮሌጃቸው ውስጥ የሚከናወን ነው። ለምሳሌ ምን ይደረጋል? ለሂስትሪ አስተማሪ ቢኖራችሁ ወይም ማተስ አስተማሪ ሉዘር ኮመን ስለሆነ ማተስ አስተማሪ ቢኖራችሁ ሚድ ይፈትናቸዋል፣ ኩይዝ እያለ ይፈትናቸዋል። እንደዚህ እንደዚህ እያለ ይፈትንና ከዛ ደግሞ ምን ያደርጋል ማለት ነው፣ እሱ ከ50 ፐርሰንት ይሰበስባል። በሚድ በኩይዝ በአሳይመንት ምናምን ብሎ ከ50 ፐርሰንት ይዛል ዩኒቨርሲቲያችሁ ደግሞ ፋይናል ፈተና ብሎ የፈተናችሁና የተፈተናችሁት ፋይናል ፈተና ደግሞ ከሀምሳ ፐርሰንት ይያዝና መቶ ይሆናል ማለት ነው። ነገር ግን እሱ ፈተና እንዳለ ሆኖ በኋላ ላይ ውጤት ማለፍና መውደቃችሁ የሚለካው በምኑ ይሆናል ነው የሚለው እዚህ ጋ ይቀጥልና እንደዚህ ከተያዘ በኋላ ሀምሳ ሃምሳ ሆኖ ከኮሌጅ ወይም ከትምህርት ቤታቸው ከተያዘ በኋላም በየተቋማቱ የሚሰጡ የተከታታይና የማጠቃለያ ፈተናዎች ውጤት በቀጣይ በሚላከው ቅጽ መሰረት ለትምህርት ሚኒስቴር ይላካል ይላል። ነገር ግን በማዕከል የሚሰጠው ፈተና ስንት ነው ይላል። ከማዕከል የሚሰጠው መቶ ፐርሰንት ተማሪዎቹ የሚፈተኑ መሆኑን ማመልከት እንወዳለን ይልና በማዕከል የሚሰጠው ፈተና የተማሪዎቹን የመቀጠልና ያለመቀጠል የሚወስን ይሆናል ይላል። በፊት የነበረው በማዕከል ከመቶ ከተሰጠ በኋላ መቶ ወደ ሰባ ይቀየርና ክላስ ደግሞ 55 ሆኖ የተደመሩ ደግሞ መቶ ወደ 30 ይቀየርና ከዛ ነበር ከመቶ የሚደምሩ አሁን እሱ አይሰራም። ያንኛው ጀስት ለሆነ ነገር ርግም ገማ ሊጠቀሙበት ይችላል። ጀስት ለትንተና ትምህርት ሚኒስተር ሰብስቦ ተማሪዎቹ ብቁ ናቸው ወይ፣ ትራንስክሪፕታቸው ምን ይመስላል የሚለውን ይጠቀምበታል። ነገር ግን ማለፍና መውደቃቸው ወይም ወደ ቀጣዩ አልፎ አላለፉ የሚለው ግን የሚወሰነው በምን ብቻ ነው ነው የሚለ መቶ ፐርሰንት ከማካከል በሚያዝ ነው ይለናል። ሶስተኛ የዘንድሮ የሪሜዲያል በማዕከል የሚሰጠው ዋናው የሪሜዲያል ማጠቃለያ ፈተና ከግንቦት 26 እስከ ሰላሳ የሚሰጥ መሆኑ ታውቆ ከወዲሁ ተገቢ ሁሉ ዝግጅት እንዲደረግ እናሳውቃለን፣ ይላል ማለት ነው። ይህንን ይመስላል አሁን ላይ ሁሉ ነገር ግልጹ ይሆንላቸዋል ብዬ አስባለሁ በዚሁ አጋጣሚ የሚያስፈልጓችሁን ዶክመንቶች፣ ፒዲኤፎች፣ ሌሎች ሌሎች ጠቃሚ ነገሮችን ቴሌግራም ቻናላችን ላይ ታገኛላችሁ። በምታዩት መልኩ ሰርች አርጋችሁ ወይም ደግሞ ሊንክ የኮሜንት የመጀመሪያው ቦታ ላይ ታገኛላችሁ። መቀላቀል አትርሱ። ሞዴል ፈተናዎችንም በነፃ ስለምታገኙ መውሰድ ትችላላችሁ። ቴንክዩ